አገባብ ሲባል ብዙ ነገሮችን የያዘ ነው። የቅኔ የምስክር እንኳን ሲሰጥ ግስ ከንርባ ቅምሩ ቅኔ ከናገባቡ ግስ ከንርባ ቅምሩ ለማስተማር ብቁ ነው ተብሎ ነው የሚሰጠው። ግስ ብዙ እርባታዎች አሉት። አገባብ ደግሞ እነዚያን ነገሮች ሕግና ስራ ሰጦ የሚሄር እነዚህን ነገሮች ከያዝናቸው የግዝ ቋንቋም ቢባል ቅኔም ቢባል የትኛውንም ቢባል እዚህ ላይ ነው ቁልፎ፣ ያለ አገባብ ላይ ነው ያለ። ለዚህ ነው አገባብ ቅጸላ ወደ መጨረሻ የሚሆነው። አንድ ሰው ግስና አገባብ ከቀጸለ መቼውም ቢሆን ቃል እግዚአብሔር አይጠፋውም፣ መቼውም ቢሆን። ስለዚህ ትኩረት ሰብቱ መከታተል በገቢ ነው። የዛሬው ትምህርታችን ክፍል አስራ ሶስት የሚስቡ አናቅጽ ስምንት ናቸው። የሚገርም ነው ይሄ ቃል። የሚስቡ አናቅጽ ስንት ናቸው? ስምንት ናቸው። ሶስቱ አበይት፣ አምስቱ ደግሞ ንዑሳን ናቸው። ስለዚህ በግዕዝ ቋንቋ የሚስ ዋና ቅጽ እነዚህ ብቻ ናቸው። ሶስቱን አበይት ተባሉ፣ አምስቱ ደግሞ ንዑሳን ተባሉ። አበይት የተባሉት እነማን ናቸው? ንዑሳን የተባሉት እነማን ናቸው? ምክንያቱስ የሚለውን እናያለን። እነዚህ ቃል ለግዕዝ ቋንቋ በጣም መሰረታዊ ነገሮች ናቸው። ለቅኔ ብቻ አይደለም፣ ለግዕዙ ቋንቋ መሰረታዊ ነገሮች ናቸው። እኔ በጣም ብዙ የሚያሳዝናኝ ነገር ስላለ እነዚህን አዋጆች ባለማወቅ ንዑሱን ከአብይ ጋር አብዩን ከንዑስ ጋር በመደባለቅ ግዝ የሚያስተምሩ ሰዎችን ሳይ ይገርመኛል። ይችን አዋጅ እንኳን ጠንቅቆ መያዝ እንዴት እንዳላሰቡ። ስለዚህ አበይቱ እነማን ናቸው ስንል፣ ቀዳማይ፣ ካላይ፣ ሳልሳይ። ቀዳማይ የምንለው ሀላፊውን ነው ተሰቅለ ካለ ተሰቀለ ነው። ድርጊቱ ተከናውኗል አልፏል። ይሄ ፓስት ነው። ድርጊቱ የተሰራ የተከናወነ ነገር ነው። ቀዳማይ እንለዋለን። ሁለት ስም ነው ያለው። ወይ ኃላፊ እንለዋለን ወይ ደግሞ ቀዳማይ እንለዋለን። ፓስት ነው በእንግሊዘኛው። ሁለተኛው ካላይ ነው። ካላይ ማለት ሁለተኛ ማለት ነው። ቀዳማይ አንደኛ መጀመሪያ ከሆነ ካላይ ሁለተኛ ማለት ነው። ካላይ ሌላ ስም አለው። እሱ ደግሞ ምንድን ነው ትንቢት ይባላል እያንዳንዳቸው ሁለት ሁለት ስም አላቸው ልብ በሉ ቀዳማይ ሀላፊ ይባላል ካላይ ደግሞ ትንቢት ይባላል ትንቢት ፊውቸር ነው ወደፊት የሚደረግ ነገር ነው ይሰቀላል ከተባለ ወደፊት ነው ቅድም ተሰቀለ ነው ያለ አሁን ግን ይሰቀላል ፊውቸሪቲ ነው ወደፊት የሚሆንን ነገር የሚያመለክተን ግስ ነው የምናገኝበት እሱ ምን ይባላል ትንቢት ወይም ደግሞ ካላይ ይባላል ሶስተኛው ሳልሳይ ይባላል። ሳልሳይ ማለት በሌላ ስሙ ትእዛዝ ነው። አሁን ድርጊቱ አድርግ ብለን የምናዝዘው ነገር ትእዛዝ ነው፣ ኮማንድ ነው። ስለዚህ ፓስት አለ፣ ፊውቸር አለ፣ ኮማንድ አለ። እንግሊዘኛው የሚጠቀመው የራሱ ቴንስ አለ። እንግሊዘኛው ሲሆን ፓስት ሲሆን ፊውቸር ሲሆን እና ኮማንድ ሲሆን የራሱ ቨርቦች እና ቴንስ የሚጠቀማቸው ነገሮች አሉ ግዙ ግን ያለውን የሆነ ነገር በመጨመር እና በመቀነስ ነው የሚሄደው ስለዚህ አበይት የተባሉ ቀዳማይ ካላይ ሳልሳይ ናቸው እነዚህ ናቸው በቃ የሰማንያ አሐዱ መጻሕፍት ማሰሪያዎች ምንም ነገር ሳይጠይቁ ከማንም በራሳቸው ማሰር የሚችሉ እነዚህ ብቻ ናቸው። የሚገርም ነው ያልኩ፣ ለዚህ ነው የሰማንያ አሐዱ መጻሕፍት አጠቃላይ ግዕዝ ቋንቋ ለተባለ ሁሉ ማሰሪያዎች ሶስት ብቻ መሆናቸውን ጠንቅቆ ማወቅ ያስፈልግ። ለዚህ ነው ለግዕዙ መሰረት ናቸው ያልኩኝ። ለቅኔ ብቻ አይደለም። እነዚህ ከምንም ነገር ምንም አይጠይቁም፣ በራሳቸው ነው የሚያስሩ። በቃ ሰቀለ ካለ ሰቀለ ነው፣ ይሰቅል ካለ ይሰቅላል ነው፣ ይስቅል ይስቀል ነው አይመረ አወቀ ካለ አወቀ ነው። የአምር ያውቃል ወደፊት ያውቃል። የአይምር ይወቅ ካለ ደግሞ ይወቅ ነው። በቃ ከሌላ ምንም የሚዋሱት ነገር የለም። በራሳቸው ነው ማሰር የሚችሉት። እነዚህ አበይት ያሰኛቸው ይሄ ነው። ከሌላ ማሰሪያ የሚዋሱት ነገር የለም። በራሳቸው ነው ማሰር የሚችሉት። የሰማንያ አሐዱ መጻሕፍት ማሰሪያዎች እነዚህን ብቻ ናቸው። መልካም። ንዑሳን የሚባሉትን ስናይ ንዑሳን የምንላቸው ዘንድ አንቀጽ ንዑሳን ቀጽ ሳቢዘር ሳለስ ቅጽል ሳደስ ቅጽል ቦዝ እነዚህ ናቸው እንግዲህ የሚስቡ አናቅጽ ነው መነሻችን የሚስቡ አናቀጽ ስምንት ናቸው ሶስቱ አበይት አምስቱ ደግሞ ንዑሳን ናቸው ብለናል አበይትን አይተናል አሁን ንዑሳን ላይ ነው ንዑሳን የሚባሉት ዘንድ አንቀጽ ንዑሳን አንቀጽ ሳቢ ዘር፣ ሳልስ ቅጽል፣ ሳድስ ቅጽል፣ ቦዛን አንቀጽ ናቸው። እነዚህ አጠቃላይ ሶስቱ አበይትና አምስቱ ንዑሳን መሳብ ይችላሉ። ለመሳብ ግን ግሱ ምን መሆን አለበት? ትራንስቲቨር መሆን አለበት፣ ባለፈው እንደነገርኳችሁ ግሱ ተሻጋሪ ወይም ደግሞ ገቢር ግስ መሆን መቻል አለበት። ግሱ የማይስብ ከሆነ ግዴታ አይስብም። ይሄ ከብረ ካለ ከበረ ነው፣ ሆረ ካለ ሄደ ነው። አይመረ አወቀ ካለ ግን ምንን ይላል አይታችኋል። ግሱ መጀመሪያ ገቢር መሆን መቻል አለበት። ግስ በሁለት ነው የሚከፈለው፣ ገቢር ግስ ወይም ደግሞ ተገብሮ ግስ። ይህ ማለት የሚስብ ግስ እና የማይስብ ግስ ተብሎ በሁለት ይከፈላል። ትራነስቲቭ እና ኢንትራነስቲቭ ተብሎ በእንግሊዘኛውም አለ። ስለዚህ እነዚህ ንውሳን ሁለት አይነት ባህሪ ያላቸው የመገናኘትና የመለያየት ባህሪ ያላቸው፣ ይገናኛሉ፣ ይለያያሉ። የሚገናኙበት ነጥብ አለ። የሚለያዩበት ነጥብ አለ። ቅተታዊ ነጥብ ነው እንዳትሉኝ። ስለዚህ አሁን ንውሳን እንግዲህ አእምሮን አእምሮ ነገረ አይታችኋል። ምንም ሳይናበብ አእምሮ ነገረ አልተናበበም። እየብቻ ብቻ ነው። መደብ ተቀባይ ነው የሆነ አእምሮ ነገረ ነገርን ማወቅ። እምረት ነገረ እምረ ነገርን ማወቅ። አሁንም አልተናበበም። አይማሪ ነገረ ይህም አልተናበበም። እሙር ነገረ አልተናበብም። አሁን ግሶችን ስናመጣቸው ከላይ አበይት ያልናቸውን ነገሮች አይመረ ነገረ አሁንም አልተናበበም። የአምር ነገረ ነገርን ያውቃል። የአይምር ነገረ ነገርን ይወቅ አሁን በንባብ አቀማምጣቸው ተገናኙ ነው። አንደኛ አልተናበቡ፣ ሁለተኛ ሁሎችም ሳቢ በመሆናቸው ተገናኙ። ስናገናኛቸው ንባቡ ያረፈ ነው። አይምሮ ነገረ ነገርን ማወቅ፣ እምረት ነገረ ነገርን ማወቅ፣ አይማሪ ነገረ ነገርን ያወቀ፣ እሙር ነገረ ነገርን ያወቀ። ስለዚህ ንባቡ ሳይናበብ አርፎ በራሱ የሚሆን ከሆነ ይገናኛሉ። ከማን ጋራ? አይመረ ነገረ ነገርን አወቀ የአምር ነገረ ነገርን ያውቃል የአይምር ነገረ ነገርን ይወቅ ከአበይት አናቅጽ ጋራ ተመሳሰሉ፣ ተገናኙ። ይለያዩሳ? እንግዲህ መገናኘት ካለ ደግሞ መለያየት አለ። ንዑሳኑ አይምሮ ነገር መናበብ ይችላሉ። አይታችኋል። ነገርን ማወቅ እምረተ ነገር ነገርን ማወቅ፣ አይማሬ ነገር ነገር አዋቂ፣ እሙረ ነገር ነገር የሚያውቅ እነዚህ ንሳኑ መናበብ ይችላሉ። አቤቱ ግን መናበብ አይችሉም። ተለያዩ ይለያያሉ ማለት። ይሄ መልካም እንግዲህ። እነዚህን ካየን ከሳልሳይ አንቀጽ ላይ ያለ ኢ ያለለ ያለወ የሚወድቅበት የለም። አሁን የቅኔ የህግ ነው። ከሳለሳይ አንቀጽ ቅድም እንግዲህ አበይት አናቅጽ ሶስት ናቸው ብለናል። ከነሱም እንግዲህ አንደኛውና የመጨረሻው ሳለሳይ ነው ብለናል። በእሱ ላይ የሚወድቁ ነገሮች አሉ። እነዚህ እነማን ናቸው? እነዚህን መገንዘብ ያስፈልጋል። አሁን ቅኔ ሲነገር ተማሪው ያስቸገር ያለ እዚህ ላይ እዛ ላይ የሚወድቁ ማን ማን ናቸው? ኢ ለ እና ወ ብቻ ናቸው። ስለዚህ ከሳለሳይ አንቀጽ ላይ ከትእዛዝ ላይ ያለ ኢ፣ ያለ ለ፣ ያለ ወ የሚወድቅበት የለም። ይሄንን ያዙ። ይሄንን ያዙ። ከንኡሳኑ አንዱ አበይት አናቅጽን ይመስላል። ማነው? እሱ ዘንድ አንቀጽ። ከንኡሳን አንዱ አበይት አናቅጽን ይመስላል። ዘንድ አንቀጽን። ምድቡ ከማን ነው? ከንኡሳን ነው። በግስ እርባታ ጊዜ ደረጃው ግን ከአበይት አናቅጽ መካከል ነው የሚገባ። ደረጃው ግስ ሲገሰስ ቀዳማይ ካላይ ዘንድ አንቀጽ፣ ትእዛዝ አንቀጽ ብሎ ደረጃው እዚያ ላይ ነው ያለ። ከትንቢትና ከትእዛዝ መካከል ላይ ነው የሚገባ። ነገር ግን ምድቡ ግን ከኖስ አንቀጽ ነው፣ ከሳልሳይ አንቀጽ እንግዲህ አንዱ አንዱ አቤት አናቅጽን ይመስላል። ምክንያቱም መናበብ አይችልም ነው፣ ተረዱ። ሌላ ነገር አደለም፣ ስለማይነበብ። ልክ እንደ አቤት ናቅጽ ንውሳኑ መናበብ ቻሉ አደለ አይምሮ ነገር እምረተ ነገር አይማሬ ነገር እሙረ ነገር እያሉ መናበብ ቻሉ። ይሄኛውም ምድቡ ከንኡስ አንቀጽ ቢሆንም መናበብ ስለማይችል ከአቤታ አንቀጽ እነሱን ይመስላል። ማለት ይሄን ነው። እንግዲህ በዘንድ አንቀጽ ላይ እንበለ የአይምር እንቅድመ የአይምር እያለ እነዚህ ይወድቁበታል። እንበለ የአይምር ሳያውቅ እምቅድመ ያእምር ሳያውቅ፣ እምቅድመ የተፈጠረ አለም አለም ሳይፈጠር እያለ እነዚህ አውታር በጣሽ የሚባሉ አገባባት ይወድቁበታል። አውታር በጣሽ የሚባሉ አገባባት በቦታቸው እናያቸዋለን። እንግዲህ ከቦዛ ላይ ያለ ኢ ያለ ወ የሚወድቅበት የለም። አሁን ከንዑሳን አንዱ ደግሞ ቦዛ አንቀጽ ነው። በቦዛ አንቀጽ ላይ ደግሞ የሚወድቅ ማን ነው? ኢ እና ወ ናቸው። ቅድም ትእዛዝ ላይ ወይም ሳልሳዊ አንቀጽ ላይ የሚወድቁ ስንት ናቸው? ሶስት ናቸው። ማን ማን ናቸው? ኢ ለ እና ወ ናቸው። አሁን ደግሞ ሁለት ብቻ ሆኑ። ከቦዝ ላይ የሚወድቁት ኢ እና ወ ብቻ ናቸው። ለቀረ በቦዝ አንቀጽ ላይ ሌላ ግስ መውደቅ አይችልም። ይህንን አደራ አደራ። ኢተዘኪሮ አበሳዚአነ ወፀቢሆ ተማከሩ ስለዚህ በቦዝ አንቀጽ ላይ የሚወድቁት ወና ኤ ብቻ መሆናቸውን ልትረዱ ይገባል። በሳልሳይ አንቀጽ ላይ ወይም በትእዛዝ ላይ የሚወድቁት ደግሞ ወና ኤን ለእነዚህ ሶስቱ መሆናቸውን መረዳት ያስፈልጋል። በዘንድ አንቀጽ ላይ አውታር በጣሽ የሚሆኑ ቀለማት ይወድቃሉ። እነሱም እንበለ፣ እምቅድመ እና የመሳሰሉት ሌሎችም አሉ። በቦታቸው እናያቸዋለን። መልካም እንግዲህ የዛሬ ክፍል አስራ ሦስት ትምህርታችን ይህን ይመስላል። ለስምንት ነገር ይሆናል የሚለውን የዛሬ ሳምንት እናያለን። በዚህ ትምህርት ላይ ማንኛውንም ጥያቄ አስተያየት ካላችሁ መቀበል እችላለሁኝ። እንግዲህ ጥያቄ ካለ ሁላችሁም ጥያቄ እያነሳችሁ ጠይቁ። መልካም እግዚአብሔር ከእናንተ ጋር ይሁን።